ጤና ይስጥልኝ ክቡራን ተመልካቾቻችን፣ ይህ የሚዲያ ዳሰሳ ዝግጅታችን ነው። ዛሬም እንደተለመደው ሁሉ የተለያዩ የሀገር ውስጥ እና የባህር ማዶ የመገናኛ ብዙኃን በፊት ለፊት ገጻቸው ምን አወጡ፣ የብሮድካስት ሚዲያዎችስ ምን ዘገቡ፣ የሚለውን ለእናንተ ልናደርስ ለሚቀጥሉት 15 ደቂቃዎች ተዘጋጅተናል። አበባዩና ሁናቸው ታየ ከእናንተ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሁናቸው፣ እንኳን ደህና መጣ። እንኳን ደህና ቆየ። እንግዲህ የተለያዩ የመገናኛ ብዙኃን በተለይ ዋነኛ ሽፋናቸው አድርገው እያወጡት ያለው የሴቶች ቀን ነው ማርቼት የምንለው ማለት ነው። በዓለም አቀፍ ደረጃ ለ106ኛ ጊዜ እንዲሁም ደግሞ በኢትዮጵያ ደግሞ ለ41ኛ ጊዜ በኢትዮጵያ የሴቶች የቁጠባ ባህልን ማሳደግ ለህዳሴያችን መሰረት ነው በሚል መርህ በድምቀት እንግዲህ ተከብሯል። ማርቼት ማለት ነው የሴቶች ቀን። የሀገር ውስጥ የመገናኛ ብዙሀንም ኢትዮ ሄራልድ ኔጅ ይገኛል፣ አዲስ ዘመን፣ ዋልታ ኢንፎርሜሽን ማዕከል፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ፋና ብሮድካስቲንግ ኮርፖሬሽን በጣም በርካታ የመገናኛ ብዙሀን ይህንን እለት ሰፊ ሽፋን እየሰጡት ነው የሚገኘው። የአለም አቀፍ የሴቶች ቀን ያው በኢትዮጵያ ለአርባ አንደኛ ጊዜ ነው እየተከበረ የሚገኘው። የሴቶች የቁጠባ ባህል ማደግ ለህዳሴያችን መሰረት ነው በሚል መሪ ቃል ነው ይኸው የአለም አቀፍ የሴቶች ቀን እየተከበረ የሚገኘው። ከነዚህ ውስጥ የተለያዩ መገናኛ ብዙሀን አንተ ከጠቀስካቸው ውስጥ ለምሳሌ አዲስ ዘመን በረቡ የካቲት 29 ትሙ ይዞት የወጣ ዘገባ አለ። ሙሉ በሙሉ በሚባል ደረጃ የፊት ለፊት ገጹ የአዲስ ዘመን ማለት ነው። አንደኛው ከዚህ ከጾታዊ ጥቃት ጋር በተያዘ ያወጣው ዘገባ አለ። እንዲሁም ደግሞ ጥረታቸው ለአደባባይ ያበቃቸው ሴቶችን በተመለከተም ሰፊ ዘገባ ይዞ ወጥቷል። የልማት እቅዶች እንዲሳኩ የሴቶችን ተሳትፎ ማሳደግ እንደሚገባ መገለጹንም በማስመልከት በርካታ ጽሁፎችን አዲስ ዘመን በሮቡ የካቲት 29 ትሙ ላይ በርካታ ጽሁፎችን ይዞ ወጥቷል። ከነዚህ ውስጥም ደግሞ በዚሁ በልዩ ትሙ ውስጥ የሴቶች የቁጠባ ባህል ማደግ ለሕዳሴያችን መሰረት ነው በሚል ጽሁፉን ይጀምርና ተጽዕኖ ፈጣሪ የሆኑ የዓለም ሴት መሪዎችን ያስነብባል። ከነዚህ ውስጥ ኢትዮጵያዊቷን እቴጌ ጣይቱ ብጡልን ይጠቅሳል። እንዲሁም ጎልዳ ሜር፣ የሕንዷ መሪ ኢንዲራ ጋንዲን እንዲሁም የጀርመኗ አሁን ጀርመን በመምራት ላይ የሚገኙት አንጌላ ሜርክልን፣ ቤናዚር ቡቶን፣ ኮራዞን አኩኑና ኤለን ጆንሰን ሰርሊፍን በተጽዕኖ ፈጣሪ የዓለማችን ሴቶች በሚል አስነብቧል። እንዲሁም እንግሊዛዊቷን ማርጋሬት ታቸርንም በተመሳሳይ ተጽዕኖ ፈጣሪ ሴቶች ናቸው በሚል በየካቲት 29 ሙላ ይዞት የወጣ ሰፊ ዘገባ አለ። እኔም የዋልታ ኢንፎርሜሽን ማዕከል መረጃን እየተመለከትኩ ነበር። በተለይ ከኢፌድ ጠቅላይ ሚኒስትር አቶ ኃይለማርያም ደሳሌ ጋር ቆይታ ያደረገው ይሁ የመረጃ ማዕከል ማለት ነው። ሴቶች ሊታገሉ እንደሚገባቸው ለተጠቃሚነታቸው፣ ለፍትሐዊ ተጠቃሚነታቸው መረጋገጥ ሊታገሉ እንደሚገባቸው ጠቅላይ ሚኒስትር ኃይለማርያም ደሳሌ ስለመናገራቸው ገልጾ በተለይ ለረጅም ዘመናት በኢትዮጵያ ውስጥ የሴቶች ተጠቃሚነት እጅግ በጣም ዝቅተኛ ደረጃ ላይ እንደነበር አሁን ላይ ግን በማህበራዊ የሚሆን በኢኮኖሚያዊ ዘርፎች መስኮች ያላቸው ተሳትፎ ተሳትፎና ተጠቃሚነታቸውም እያደገ ስለመምጣቱ ተናግረዋል ሲል ነው የሚዘግበው። በማሳያነት በሚልም በተለይ አሁን በኢትዮጵያ ውስጥ በሕዝብ ተወካዮች ምክር ቤት የሴቶች ተሳትፎ 38 በመቶ ስለመድረሱ በታችኞቹ ምክር ቤቶች ደግሞ ከ50 በመቶ ድረስ እስከ 50 በመቶ ድረስ ያለውን ተሳትፎ ስለመያዛቸው በትምህርት መስኩም ቢሆን ከወንዶች እኩል በአንደኛ ደረጃ ትምህርት ቤቶች፣ በሁለተኛ ደረጃ ትምህርት ቤቶች ከ50 በመቶ በላይ እንደዚሁም በከፍተኛ የትምህርት ተቋማት ደግሞ 40 በመቶ አካባቢ ተሳትፏቸው እያደገ ስለመምጣቱና ዛሬ ላይ በራሳቸውን ቀይረው ሚሊዮነር የሚሆኑ ወደ ባለሀብትነት የተሸጋገሩ ጠንካራ ሴቶች በማሳያነት ስለመፈጠራቸው እዚህ አገር ላይ መግለጻቸውን መሰረት አድርጎ ለዚህ ግን ለዚህ ተግባር ይበልጥ መጎልበት በቀጣይነት ሴቶች ተጠቃሚነታቸውን ለማረጋገጥ ሰርተው ማሳየት እንዳለባቸው ወንዶችም ለሴቶች ተጠቃሚነት የበኩላቸውን ድጋፍ እንዲያደርጉ መጥቀሳቸውን ዘግቧል። ሌላ የአዲስ ዘመን እንደዚሁ አትችሉም አትበሉን በሚል የጻፈው ርዕሰ አንቀጽን እንደዚሁ እየተመለከትኩ ነበር። በተለይ አትችሉም ሲሉም አዎ አንችልም አንበል ይልቁንም መቻላችንን የቀድሞ አሪያዎቻችንን በማሰብና ፈለጋቸውን በመከተል ሰርተን እናሳይ። እኛ ሴቶች በቀጣይነት ሜዳውም ያው ፈረሱም ያው ተብለናልና ሕጉንም መሰረት አድርገን ሰርተን ለሌሎች ሴቶች አሪያ እንሆን በሚል እንግዲህ ሰፊ ትንታኔ ነው ይዘው የወጣው ማለት ይቻላል። አዲስ ዘመን ሌሎችም የመገናኛ ብዙሃን እንደዚሁ ሰፊ ሽፋን እየሰጡት ነው ማለት እንችላለን። ከነዚህ ውስጥም የኢትዮጵያ ዜና አገልግሎት በተመሳሳይ የዓለም አቀፍ የሴቶች ቀንን ምክንያት በማድረግ ዘገባዎችን ይዞ ወጧል። ለአብነትም በቅርቡ በመላ ሀገሪቱ የተካሄደውን የዓለም አቀፍ የሴቶች ቀንና ታላቁ የኢትዮጵያ ሕዳሴ ኤሌክትሪክ ኃይል ግድብ ማመንጫ ግንባታ ስድስተኛ ዓመትን በማስመልከት የተካሄደውን ሩጫ መነሻ በማድረግ ከሴቶች ቀን ጋር አያይዞ ማለት ነው ያወጣው ዘገባ አለ እንግዲህ። ታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ስድስተኛ ዓመቱን በተለያዩ ዝግጅቶች ሲያከብር ከነዚህ ውስጥ አንዱ ደግሞ የሴቶች ተሳትፎን በሚያጎላ መልኩ የተካሄደበትን አስነብቧል። አበበ የኢትዮጵያ ዜና አገልግሎት። እኔም በተለይ እንደሚታወቀው ማርቼት የሴቶች ቀን ማለት ነው ከአከባበሩ ስንነሳ በ18ኛው መቶ ክፍለ ዘመን በተለይ ከኢንዱስትሪ አብዮት መምጣት ጋር ተያይዞ መከበር እንደጀመረ ሴቶች በተለይ በአሜሪካ ውስጥ ከኢንዱስትሪ በጨርቃጨርቅ ፋብሪካ ውስጥ ይሰሩ የነበሩ ሴቶች የስራ አጠቃላይ አትሞስፈር ወይም ኤንቫይሮንመንቱ ስራ የሚሰሩበት አካባቢ ፋብሪካው ምቹ ሁኔታ አልተፈጠረልንም በሚል ጥያቄ ስለማንሳታቸው የአካባቢ ደህንነትና ጥበቃው ምቹ አይደለም ለስራ በሚል ጥያቄ ስለማንሳታቸው እና በኋላ ላይ ግን በ1917 በአውሮፓውያኑ የዘመን ቀመር ማለት ነው በሩሲያ አብዮት የተነሳው የሴቶች ተቃውሞ የዛኒ የነበረውን የሶቪየት ህብረትን መንግስት ለሴቶች መብትን ፍቃድ እንዲሰጥ እንዳስገደድና አሁንም በአውሮፓውያኑ የዘመን ቀመር በ1921 ማርች ኤይት ጀምሮ ይህ የሴቶች ቀን ስለመከበሩ እንግዲህ የተለያዩ የመገናኛ ብዙሀን ዘግቧል። ዘ ኢኮኖሚስትን እየተመለከትኩ ነበር። በተለይ ዘ ኢኮኖሚስት ምን ብሎ ነው ያወጣው? አሁን ላይ በተለይ በዓለም ሀገራት የትኞቹ ሀገራት ናቸው ለሴቶች መልካም ምቹ የሆነ የስራ ከባቢን የፈጠሩ ሀገራት በሚል ይፋ አድርጓል። በተለይ የስካንዲኔቪያን ሀገራት የሚባሉት እንደ ስዊድን፣ አይስላንድ፣ ኖርዌይ የመሳሰሉት ሀገራት ለሴቶች እኩልነት መጠበቅ የሰሩ ሀገራት ናቸው በሚል አስቀምጧቸዋል። በተቃራኒው ግን እንደ ደቡብ ኮሪያ፣ ጃፓን፣ ቱርክ የመሳሰሉ ሀገራት ግን በዚሁ ረገድ ገና መስራት እንደሚጠበቅባቸው በይፋ ያወጣውን ዘ ኢኮኖሚስትን እንደዚሁ እየተመለከትኩ ነበር። አንድ ግን የሜክስኔ ግሎባል ኢንስቲትዩት የተሰኘ ተቋም ያወጣው ሪፖርት ምናልባት ቀልቤን የገዛው ነው በ2025 እንደ ፈረንጆቹ አቆጣ መቆጣጠር ማለት ነው። አሁን ያለ አለም ያላትን ኢኮኖሚ 12 ትሪሊዮን ዶላር የሚሆን መጨመር እንችላለን የሴቶችን እኩልነት ያኔ ማረጋገጥ ከቻልን ይላል። ያ ሳይሆን ከቀረ ግን አሁን አለም ካላት አሁን አለም በኢኮኖሚ ውስጥ ፈሰስ ከምታደርገው ኢኮኖሚ ውስጥ 12 ትሪሊዮን ዶላር ቅናሽ ይኖረዋል። ሴቶች ብቻ አይደሉም፣ 12 ትሪሊየን ዶላር ወደዚህ ኢኮኖሚ መቀላቀል የሚችሉት የወንዶች ውጤታማነትም በ28 ትሪሊየን ዶላር ይጨምራል ሲል ያወጣው ሪፖርት እንግዲህ ይህን የሴቶች ተጠቃሚነትና ተሳትፎ ካደገ ምን ያክል በዓለም ኢኮኖሚ ላይ ትልቅ አስተዋጽኦ እንደሚኖረው ማየት እንችላለን። የዓለም ባንክም እንደዚሁ ሴቶች በቢዝነስ መጻኢ ጊዜ ላይ ያላቸውን አስተዋጽኦ፣ የተባበሩት መንግስታት ድርጅትም እንደዚሁ በድረገጹ ላይ በሴቶች ላይ ያለው ፆታዊ ትንኮሳና ሌሎችም በደሎች አሁንም እየቀጠሉ ስለመሆናቸው ገልጾ በአንድ ዓመት ውስጥ ብቻ 42 አካባቢ የሚሆኑ የዓለም ሴቶች በተለይ በትዳር አጋሮቻቸው ስለመገደላቸው ይፋ አድርጎ ሴቶች ላይ አሁን መሰራት እንዳለበት ይጠቁማል ማለት ነው። እንግዲህ 7.3 ቢሊዮን አካባቢ ይሆናል ተብሎ ከሚጠበቀው የዓለም ህዝብ ውስጥ 50 በመቶ የሚሆነው የሴቶች ድርሻ ነው። በዚህ ረገድ ደግሞ የሴቶችን የቁጠባ ባህል በማሳደግ በአጠቃላይ ሀገራዊ የሆነ ህዳሴውን ማረጋገጥ እንደሚያስፈልግም በኢትዮጵያ አጽኖት ተሰጥቶታል። ይህ የቁጠባ ባህል ሲያድግ ደግሞ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች የተያዘላቸውን የጉዞ ስኬት ግብ መምታት ይችላሉ ተብሎ መውሰድ ይቻላል ይቻላል። ከዚህ ጋር ተያይዞም በተለይ በህዳሴው ግድብ ላይ ያላቸውን አስተዋጽኦ በህዳሴው ግድብ ላይም በቀጣይነት ሊከናወኑ የሚገባቸው ተግባራትን የተመለከቱ ዘገባዎችም በተለያዩ ሀገር ውስጥ የመገናኛ ብዙሀን በተለይ ወጥተዋል። ከዚሁ ወደ ታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ስድስተኛ ዓመት ክብረ በዓል ጋር በተያዘ ከመሸጋገራችን በፊት ዘጋርዲያንም በተመሳሳይ የሴቶች በተለይ በአፍሪካ አህጉር ያላቸውን ተሳትፎ ከህዝብ ተወካዮች ምክር ቤት ካላቸው ወንበር ጋር በተያዘ ያወጣውም ዘገባ አለ። አበበ ተመልካቾቻችን እሱን ዘገባ መከታተል ይችላሉ። በዋናነት ግን በአፍሪካ አህጉር ውስጥ የሴቶች ተሳትፎ በተለይም በየምክር ቤቶቻቸው እያደገ መምጣቱን ቀደም ሲል አንተ እንደገለጽከው ለምሳሌ ኢትዮጵያ አለ፣ የኡጋንዳ አለ፣ ሩዋንዳ አለች። ከዛ ውጭ የደቡብ አፍሪካንም ላብነት ይጠቅሳል። በተቃራኒው ደግሞ እንደነ እንግሊዝ አይነት የዲሞክራሲ መሰረቶች ነን የሚሉ ሀገሮች የሴቶች ተሳትፎ ዝቅተኛ ደረጃ ላይ መቀመጡ እንዲሁም ዘጋርዲያ የሚለው ምንድነው 22 በመቶ ብቻ መሆኑን ያስነብባል። ያው ሰዓታችንም ስለሚገድበን ወደ ታላቁ የኢትዮጵያ ህዳሴ የኤሌክትሪክ ኃይል ማመንጫ ስድስተኛ ዓመት የፊታችን መጋቢት 24 ይከበራል። ከዛ በፊት ግን ከዚሁ ጋር ተይዞ በተለይም የመሰረት ድንጋይ የተጣለበት ስድስተኛ ዓመቱ በተለያዩ ዝግጅቶች እየተከበሩ ነው የሚገኙት። እነዚህን ዝግጅቶች ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሀገር ውስጥ መገናኛ ብዙሃን እንደ የኢትዮጵያ ዜና አገልግሎት አዲስ ዘመን የመሳሰሉ ጋዜጦች ሰፊ ዘገባ ይዘው ወጥተዋል። ለአብነትም ከሰሞኑ ባለፈው እሁድ በመላ ሀገሪቱ የተካሄደው ከሴቶች ቀን ጋር ተያይዞ ማለት ነው የ650 ሺህ በመላ ሀገሪቱ የተለያዩ ውድድሮች ተካሂዷል። በሁሉም ክልሎች ማለት ነው። ከነዚህ ውስጥ በአዲስ አበባ የተካሄደውን መጥቀስ እንችላለን። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ እንደገመስ እንዳጋመስ ነው እንጨርሰዋለን በሚል እንደጀመር ነው እንጨርሰዋለን ነበር። አሁን ላይ ደግሞ 56 በመቶ በመድረሱ እንዳጋመስ ነው እንጨርሰዋለን በሚል ጊዜ የለንም እንሮጣለን፣ ለህዳሴው ግድባችን እንቆጥባለን የሚል መርን አንግበው በሁሉም የሀገሪቱ ክልሎች በሚገኙ ዋናና ከተሞች የተደረገው ሩጫ በአብነት የሚጠቀስ ነው። እንደጠቀስከው አዎ። ከነዚህ በተጨማሪም በቀጣይ ከመጋቢት 14 እስከ 16 የሚካሄዱ የእግር ኳስ ውድድሮችም ይኖራሉ። በዚሁ ከታላቁ ኢትዮጵያ ሀዳሴ ጋር በተያያዘ ማለት ነው። ኢትዮጵያ ቡና፣ አዳማ ከተማ፣ ፋሲል ከነማና አርባ ምንጭ ከነማ የሚሳተፉባቸው ውድድሮች ከታላቁ ኢትዮጵያ ሀዳሴ ስድስተኛ ዓመት የምስረታ በዓል ጋር በተያያዘ የሚካሄዱ ውድድሮች ናቸው። የተለያዩ ዝግጅቶችም የስድስተኛ ዓመቱ ክብረ በዓል ይሆናሉ ተብለው ነው በእነዚህ መገናኛ ብዙኃን ሰፊ ሽፋን የተሰጣችሁ አንድ ርዕስ አንቀጽ እየተመለከትኩ ነበር። የብርሃን ጉዞ ስኬት በሚል አዲስ ዘመን ነው ከጥቂት ቀናት በፊት ይዞ የወጣው ርዕስ አንቀጽ ነው። በተለይ ታላቁ የኢትዮጵያ ህዳሴ ግድብ በታሪክ አጋጣሚ ኢትዮጵያውያን በተለይ የራሳቸውን ሀገር ለመለወጥ ሀገራቸውን ለመለወጥ ከተባበሩ፣ በአንድነት ከሰሩ ታሪክ መስራት እንደሚችሉ ከአድዋ በኋላ ራሳቸውን የሚያሳዩበት ትልቅ ፕሮጀክት ነው በሚል ነው ይዞት የወጣው በተለይ ለዚህ ለብርሃን ጉዞ ስኬት ደግሞ የመላ ኢትዮጵያውያን የመላ ብሔሮች ብሔረሰቦችና ህዝቦች ንቅናቄ በጋራ መስራት፣ ፍቅር፣ ሰላም፣ አብሮ የመኖርና አንድነት ያስተሳሰራቸው ህዝቦች የህዳሴውን ግድብ ግንባታ የማስቀጠል አቅም እንዳላቸው ያንጸባረቁበት ፕሮጀክት ሆኗል ሲል ነው የሚጠቅሰው። በተለይ አሁን ላይ በ12 ነጥብ 4 ቢሊዮን 12 ነጥብ 8 ቢሊዮን አካባቢ ቃል ተገብቷል ለታላቁ የኢትዮጵያ ህዳሴ ግድብ ወደ 9 ነጥብ 4 ቢሊዮን አካባቢ የሚሆነው ደግሞ ተሰብስቧል። እናም በዚህ ሂደት ውስጥ ህብረተሰቡ በእያንዳንዱ በየደረጃው ያለው ተሳትፎ እያደገ ስለመምጣቱና ቀደም ሲል የጠቀስከው የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጨምሮ ሌሎችም የሀገር ውስጥ የመገናኛ ብዙሃን በስፋት የዘገቡት የ650 ሺህ የሚሆኑ የተለያዩ በሀገር አቀፍ ደረጃ የተሳተፉበት የሩጫ ውድድርም ወደ 44 ሚሊዮን ብር አካባቢ ገንዘብ የተሰባሰበበት በአንድ ቀን ውስጥ ማለት ነው ስለ መሆኑ ነው እንግዲህ በስፋት በዚህ በአዲስ ዘመን ጋዜጣ ላይ የወጣው ማለት ነው። ይህ ደግሞ በቀጣይነት ኅብረተሰቡ አሁን ላይ የጀመረውን ንቅናቄ አጠናክሮ በመቀጠል ኢትዮጵያ መካከለኛ ገቢ ካላቸው ሀገራት ተርታ የአረንጓዴ ኢኮኖሚ ልማት ስትራቴጂዋን ለማሳካት የምታደርገው ጥረት አንድ አካል ተደርጎ እንደሚወሰድ እና ይህ ድጋፍም ግለቱን ጠብቆ እንደሚቀጥል ማሳያ ነው ሲል የዘገበውን እናያለን። አዎ፣ አበበ እንግዲህ በተለይ ከዚህ ከታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ በዋናነት በህዝቡ ተሳትፎ ነው ታላቁ ኢትዮጵያ ህዳሴ ግድብ የሚገነባው። የመንግስት በራሱ የሚያከናውናቸው ስራዎች እንዳሉ ሆኖ ማለት ነው። ለዚህም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሰሞኑም ለተመልካቾቻችን ያደረስ ነው ዘገባ ነበር። በተለይ የህብረተሰቡ ተሳትፎ ምን እንደሚመስል፣ የባለሀብቶች ሀብቶች ተሳትፎ ምን እንደሚመስል፣ አርሶ አደሩ በአካባቢ ጥበቃ ስራዎች እያከናወናቸው ያሉ ስራዎችን በተመለከተ ሰፊ ዘገባዎች ስናደርስ ነበር። እንደጀመርነው ነው እንጨርሰዋለን የሚለው መርህ አሁን ላይ ተቀይሮ እንዳጋመስ ነው እንጨርሰዋለን ሰጥተናልን ወደሚል መሸጋገሩ ከማጋመስን በላይ ደርሰናል የህዝባዊነቱ ማሳያ ነው። በተለይም የህብረተሰቡ ተሳትፎም ከፍተኛ ደረጃ የደረሰበት ና በተለያዩ የቦንድ ግዢዎችም ህብረተሰቡ የተሳተፈ ለመሆኑ ማሳያዎች ናቸው። መልካም፣ እንግዲህ ሌሎች አጫጭር መረጃዎችን ስንመለከት አንድ የተባበሩት መንግስታት ድርጅት በኦፊሻል ገጹ ላይ ያወጣው አንድ ዘገባ አለ። በተለይ ብሪታንያ ለኢትዮጵያ ሰላም አስከባሪ ኃይል ድጋፍ ማድረጓ እንደምትቀጥል ማስታወቋን ነው የሚገልጸው። በተለይ የብሪታንያ መንግስት የኢትዮጵያ የብሪታንያ አምባሳደር ሱዛን ሙረሄድ መናገራቸውን የጠቀሰው ይህ የተባበሩት መንግስታት ድርጅት ድረገጽ ማለት ነው። ኢትዮጵያውያን የሰላም አስከባሪ ኃይሎች በተለያዩ በዓለም አቀፍ ግዳጆች ላይ ስለነበራቸው አስተዋጽኦ ጠቅሶ በዚህ ሂደት ውስጥ አጠናክራ እንድትቀጥልና ኢትዮጵያ ይህን ጥረቷንም ደግሞ ብሪታንያ እንደምትደግፍ መግለጿን ይጠቁማል። በተለይ በዋናነት ዘገባ በስፋት ይዞት የሚወጣው ነገር ምንድን ነው? በአፍሪካ በአሁኑ ወቅት በተለያዩ አካባቢዎች በተለያዩ ቀጠናዎች እየታየ ያለው አለመረጋጋትን ለመፍታት እንደ ኢትዮጵያ ያሉ ሀገራትና እንደ ኢትዮጵያ ያለ የሰላም አስከባሪ ያለ ያላቸው ሀገራት መበራከት አለባቸው ይላል። ለምሳሌ ኢትዮጵያ በሶማሊያ ሰላምና ጸጥታ እንዲመጣ ዘላቂ መረጋጋት እንዲሰፍን ያደረገችውን ጥረት ጠቅሶ ይሁን እንጂ በምዕራብ አፍሪካ በማሳያነት ቦኮ ሃራም እየፈጠረ ስላለው ተጽዕኖም እንደዚሁ ይጠቅሳል። የቦኮ ሃራም ጉዳይንም በጣም በርካታ የመገናኛ ብዙሃን እየዘገቡት ስለሆነ የቻይናው ግሎባል ቴሌቪዥን ኔትወርክ በዘገባው በተለይ ቦኮ ሃራም አሁን ሙሉ በሙሉ በሚባል ደረጃ እሱን ማስወገድ በሚባል ደረጃ የናይጄሪያ መንግስትና የአካባቢው ሀገራት ባደረጉት ጥረት ቦኮ ሃራምን ማጥቃት ወደማይችልበት ደረጃ ላይ ተደርሷል። ያም ቢሆን ግን ባለፉት አመታት ሲንቀሳቀስበት በነበረው ሰሜናዊ ናይጄሪያ ዘጠኝ ቢሊዮን ዶላር የሚገመት ጉዳት በናይጀሪያውያን ላይ ማድረሱን አስነብቧል። ከ2009 እንደ አውሮፓውያን አቆጣጠር ጀምሮ ማለት ነው። እንግዲህ በተለያዩ የመገናኛ ብዙሃን ዋሽንግተን ፖስት፣ ሲኤንኤ እና አልጀዚራን የመሳሰሉ የመገናኛ ብዙሃን ደግሞ ሰሜን ኮሪያ በቅርቡ የሞከረችውን የአራት የሚሳይል ሞከራዎችን ተከትሎ በኮሪያ ልሳነ ምድር የተፈጠረውን እንደዚሁ ውዝግብ በሰፊው እየዘገቡት ነው የሚገኘው። በተለይ የቻይና መቀዛቀዝ፣ አሜሪካ ደግሞ የጸረ ሚሳይል ሚሳይል እነዚህ እስከ 200 ኪሎ ሜትር በ150 ኪሎ ሜትር ራዲየስ ውስጥ ሚሳይሎችን የሚተኮሱ ከሰሜን ኮሪያ በኩል ሊተኮሱ ይችላሉ ተብሎ የሚታሰቡ ሚሳይሎችን አነጣጥሮ በመምታት ማክሸፍ የሚችሉ የጸረ ሚሳይል ሚሳይሎችን በደቡብ ኮሪያ መትከል መጀመሯን፣ እንደዚሁም የዶናልድ ትረምፕ የአዲሱ ማዕቀብን የተመለከቱ ሰፊ ዘገባዎችን የተለያዩ የመገናኛ ብዙሃን እየዘገቡ ያለው ሰዓታችን ግን እዚህ ላይ እንድናበቃ ያስገድደናል። ክቡራትና ክቡራን ተመልካቾቻችን የዕለቱ የሚዲያ ዳሰሳ ዝግጅታችን የተመለከታችሁትን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሁናቸው ታዬና አበባዩ ከእናንተ ጋር ቆይታ አድርገናል። መልካም ጊዜ